ደሴ ልጇን ሸኝታለች። የሙንሺድ መሐመድ ሰይድ ስርዓተ ቀብር ዛሬ በደሴ ከተማ ተፈጽሟል። አላህ ለሙንሺድ መሐመድ ሰይድ ማረፊያውን ጀነት እንዲያደርግለት እየተመኘን ለመላው ወዳጆቹ እና ቤተሰቦቹ ሰብርን መጽናናትን እንመኛለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስት ቤተክርስቲያን ላይ በወንጀል የሚያስጠይቅ ድርጊት ፈጽሟል ያለቻቸውን አቶ ጸጌ ስጦታው እና አቶ ሚስጥረ መዝገቡ የተባሉ ግለሰቦችን ተጠርጥረው በሕግ ቁጥጥር ስር መዋላቸውን አሳውቃለች። የቤተ ክርስቲያኗ የሕግ ባለሙያዎች አብይ ኮሚቴ ራሳቸውን መርጌታ ስጦታውና መርጌታ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተ ክርስቲያናችን ስርዓት፣ እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው የወንጀል አቤቱታ ቀርቦባቸዋል ሲል አሳውቋል። በዚህም የፌደራል ወንጀል ምርመራ ቢሮ በዛሬው ቀን ተጠርጣሪዎችን በህግ ቁጥጥር ስር በመዋል የወንጀል ምርመራውን በማጣራት ላይ እንደሚገኝ ገልጿል። ከግለሰቦቹ በተጨማሪ እንዳልካቸው ዘነብ የተባለ ግለሰብ በተመሳሳይ ከዚህ ቀደም በቤተ ክርስቲያኗ ላይ ፈጽሞታል ተብሎ በተጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁንና በአቃቢ ህግ በኩልም የወንጀል አቤቱታ ክስ ቀርቦበት በሂደት ላይ ይገኛል ሲል አሳውቋል። አቶ ታዬ ደንዳ ስለ ጌታቸው ረዳ ሹመት ይህንም ብለዋል። አቶ ጌታቸው ረዳ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር ሆነው በመሾማቸው ተደስተናል። ለውጥ ካልነው የቁማር ጨዋታ ወዲህ ትክክለኛው ሹመት ይመስለኛል። ከልምዳቸውና ከትምህርታቸው አኳያ ለቦታው በትክክል የሚመጥኑ መሆናቸው ይታመናል። ቀድሞውንም ቢሆን አልሰማናቸውም እንጂ አቶ ጌታቸው ስለ ለውጡ ብዙ እውነቶችን ነግረውናል። አሁንም በርካታ ቁም ነገሮችን እንደሚመክሩ ይጠበቃል። ነገር ግን ከትላንትም ሆነ ዛሬ የሀገራችን መሰረታዊ ችግር አማካሪውን እና ምክሩን ሳይሆን ተመካሪውን ይመለከታል ብለዋል። ሰለሞናዊው አፄ ኃይለስላሴ ሳይቀሩ በእነ ከተማ ይፍሩ ተመክረዋል። ቀጥሎም የሆነው ይታወቃል። ለማንኛውም ሹመቱን እንዲያዳብር ተመኝተናል ብለዋል። የደሞዝ ጭማሪ። የአማራ ክልል ገቢዎች ቢሮ ለሰራተኞቹ ከ66% ወደ 99% የደሞዝ ጭማሪ አድርጓል። ሰራተኞቹ የደሞዝ ጭማሪው በዝቅተኛ የደሞዝ እርከን ላይ ያሉትን ከግምት ያላስገባ ነው በሚል ቅሬታም እያቀረቡ ይገኛል። የደረጃ አንድ ደሞዝ ብር 1779 የነበረው ወደ 2949 አድጓል። የደረጃ 2 ደሞዝ ብር 1838 የነበረው ወደ 3904 አድጓል። በክልል ደረጃ የሚገኙ ከፍተኛ የስራ አመራሮች ወይንም ኃላፊዎች 96% እና 99 ጭማሪ ተደርጎላቸዋል። የደረጃ 12 ደሞዝ ብር 16021 የነበረው ወደ 24583 ብር አድጓል። ጭማሪ የተደረገውም 8562 ብር ነው። የደረጃ 13 ደሞዝ ብር 13689 የነበረው ወደ 26530 ብር አድጓል። ጭማሪ የተደረገውም 11036 ብር ነው። የደረጃ 14 ደሞዝ ብር 14372 የነበረው ወደ 26830 ብር አድጓል። ጭማሪ የተደረገውም 14258 ብር ነው። የአማራ ክልል ገቢዎች ቢሮ ለሰራተኞች ያደረገው የደመወዝ ጭማሪ ዝቅተኛ የደመወዝ ተከፋይ የሆኑትን ሰራተኛ ያላማከለ እና ከስራ ጫናው ጋር ተመጣጣኝ አለመሆኑን ቅሬታቸውን እያሰሙ ይገኛሉ። በዚህ ሰዓት